ሰላም ጤና ፍቅር በረከት ተመኝንላችሁ ውድ ቤተሰቦቻችን እያላችሁበት ያለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። የአዲስ መረጃ ዓለም አቀፉ ማህበረሰብ በከፍተኛ ሁኔታ እየተነጋገረበት ያለ መረጃ ነው ማለት ነው። ሚኒስትሪ ሚዲያውንም ጨምሮ በጣም በርካቶች በዚህ ጉዳይ ላይ አስተያየት እየሰጡ ነው። እንዲሁም ደግሞ የዜና ማሰራጫዎችም በጠቅላላ ይህንን ጉዳይ ነው እያራገቡት ያሉት ማለት ነው። ያው ለንደን እና አሜሪካን የተመለከተ መረጃ ቢሆንም ግን ዓለም ክስተት የሆነ ተቃውሞ በጥቂት ቀናት ውስጥ የሚጀምራል ተብሎ እየተሰጋ ያለው ምክንያቱም አንዱ የለንደን ዲጂታል አይዲ ነው። እነቱ ዲጂታል አይዲ የሚል ተቃውሞ በህዝብ እና በመንግስት መካከል ከፍተኛ የሆነ ተቃውሞ አስነስቷል ማለት ነው። ወደ ቤተሰቦቻችን ይህ መረጃ ምን ይመስላል የሚለውን ከእናንተ ጋርም ፈትሸው ወደናል። መረጃው ጊዜያችንን የሚወጅ ስለሆነ አብራችሁን እንድትሆኑ እንጋብዛችኋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋይ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ወደ አሜሪካ መጀመሪያ እንጓዛለን። አሜሪካ እንግዲህ ዶናልድ ትራምፕን የተመለከተ መረጃ ማህበራዊ ሚዲያውን በጣም አጥለቅልቆታል። እንግዲህ ዶናልድ ትራምፕ ሁልጊዜ መነጋገሪያ የሆነ ሰው ነው፣ በጣም የሰውን ትኩረትን መሳብ የሚፈልገው በተለይ ደግሞ ዲጂታሉ ዓለም ላይ ከፍተኛ የሆነ ተጽዕኖ እንደሚፈጠር ስለሚያውቅ ይህንን ነገር ይጠቀመዋል። ትራምፕ እንግዲህ ንጉስ ነኝ ብሎ በኤአይ የተቀናበረ የእሱን ምስል እንዲሁም ደግሞ በተቃዋሚዎቹ ላይ ምናልባትም እንግዲህ ለመጥራትም ለእናንተም ክብር ሲባል አንጠራውም ግን በፕሌን ሆኖ ተቃዋሚዎቹ ላይ ቆሻሻ ነገር ሲደፋ የሚያሳይ መረጃ ወጥቶ ነበረ። ከዛ በኋላ በጣም ከፍተኛ የሆነ ተቃውሞ ተነስቶበት ነበረ፣ በትራምፕ ማለት ነው። 2025 ነው እንግዲህ ኦክቶበር መጀመሪያዎቹ ቀናት ውስጥ በአሜሪካ ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ እንደ ንጉስ ራሱን እየጠራ ሲያስፈራራ ቆይቶ ነበረ። ይሄ አንድ ቀጥተኛ ማንነት መግለጫ ሳይሆን ከቀደምት እድሎቹ የተነሳ የተረጋገጠ ወይ ደግሞ ሪቶሪክና የፖለቲካ አቋሙ የተቀዳ ነው። ተባለ ነው። ግን ሌላ ተልኮ እንዳለውም በርካቶች ትንታኔ እየሰጡበት ነው። በዚህ ምስል ላይ ትራምፕ በተለያዩ ጊዜያት የንጉስ ማስረጃዎችን ተጠቅሞ ነበር። ለምሳሌ በፌብሩዋሪ 205 ከኒውዮርክ የኮንጀሽን ፕራይሲንግ ፕሮግራምን ሲያቋርጥ በትሩ ሶሻል ሚዲያው ላይ በራሱ ማለት ነው ሎንግ ላይቭ ደ ኪንግ ብሎ ጽሑፍ ጽፎ ነበረ ማለት ነው። ይህ አስተያየት በዊቻቻ አካባቢ በተደበቀ መልእክት አለው ብሎ ተቃውሞ ተነስቶ ነበር። በተቻለ መጠን ደግሞ በቀጥታ አይደለም ራሱ ወጥቶ ሳይሆን ሲሆን በአርቲፊሻል ኢንቴሊጀንስ በተቀናበሩ ነገሮች ነው መረጃዎችን የሚያወጣው ማለት ነው። ከቀደሙ መረጃዎቹ የወጡ መረጃዎቹን ስመለከትና እና ለመሆኑ የሚስጥሩ ምንድን ነው የሚለውን ስንመለከት ኖ ኪንግስ ተቃውሞ ላይ ተመስርተን ነው መረጃውን የምንነግራችው ማለት ነው። በአሜሪካ ውስጥ በ የሚሆኑ ተሳታፊዎች አሉበት። ከዛ ደግሞ ወደ ሰባት ሚሊዮን የሚሆኑ ተሳታፊዎች እንደደረሰ የተነገረው ትራምፕን እንደ የአውታረ መረብ ንጉስ እንጂ አንተ ንጉስ ልትሆናችልም የሚ የሚሉ ተቃዋሚዎች ተነስተዋል። ተቃዋሚዎቹ በተለይ ደግሞ ትራምፕ በፌብሩዋሪ ቀደም ባሉት ጊዜ ማለት ነው ያቀረበው ሎንግ ላይፍ ዘ ኪንግ ማስረጃ፣ አሁን ደግሞ በኦክቶበር 19 በትሩስ ሶሻል ሚዲያ ላይ የተለቀቀው አርቲፊሻል ኢንቴሊጀንስ ቪዲዮ ትራምፕ እንደ ንጉስ በተቃዋሚዎቹ ላይ በጣም የሚያስጠላ ከለር ያለው ፈሳሽ የሚጥል አውሮፕላን ይዞ እነሱ ላይ እየደፋባቸው አሳይቷል። ተቃውሞ በአጠቃላይ የትራምፕን የንግስና አፈጻጸም የአሜሪካ የዲሞክራሲ እሴቶችን በጣም የሚያጠቃ እንደሆነ ነው እየተናገሩ ያሉት። ተቃዋሚዎቹ ማለት ነው ለምሳሌ ከተለመዱ ተቃውሞዎች ውስጥ በቺካጎ ግራንት ፓርክ በተካሄደው ተቃውሞ ማየር ብራምደስ ጆንሰን ፋሽዝምን ለመዋጋት ዝግጁ ናችሁ ብሎ ጽሁፍ ጽፎ ነበረ፣ ሰልፎ ላይ የተገኘው ማለት ነው። ይህም ማለት ፋሽዝም ያለው እንግዲህ ዶናልድ ትራምፕ ነው። ይህ ተቃውሞ በአሜሪካ ውስጥ በጣም ትልቅ ተሳትፎ የነበረበት ነው። በተለይ በዲሞክራት አካል ውስጥ ትራምፕ የትራምፕ አስተዳደርን የሚመለከት ነው እና ትራምፕ በፎክስ ኒውስ ቃለ ምልልስ ውስጥ ምንድን ያለው እኔ ንጉስ አይደለሁም ብሎ መልስ ሰጥቶ ነበር ማለት ማለት ሎንግ ላይፍ ብሎ ከፎከረ በኋላ ግን እኔ ንጉስ አይደለውም ብሎ ደግሞ ቃለ መጠይቅ ሲያደርግ ነበረም። እና ትራምፕ በዚህ ተቃውሞ ላይ ምላሽ ለመስጠት ተቃውሞን ለመቀነስ በርካታ እርምጃዎችን አድርጎ ነበር። ይሄ ይከሰታል ብሎ በነገራችን ላይ አልጠበቀም ነበር ተቃውሞ ይነሳል ብሎ ትራምፕ እንደ ሁል ጊዜው መነጋገር ያለመሆን ነው የፈልገው። ከጀርባው ግን ብዙ ሚኒስትሮች ቢኖሩትም በመጀመሪያ በኦክቶበር 19 በራሱ በትሩዝ ሶሻል ሚዲያ ላይ በአርቲፊሻል ኢንቴልጀንስ ነው ቪዲዮ እንደተለመደ የለቀቀው እና በዚህ ተቃውሞዎቹ በከፍተኛ ሁኔታ ተቀጣጥሎ ነው የታየው እሱ ልክ እንደ ሆኖ በአየር ላይ በፕሌን ሲበር በብረት ማሽን የሚበር አይነት ነው የነበረው። ምስሉ አናቱ ላይ የሆነ ክራውን ነገር አድርጎ ከዛ ግን ቡናማ የሚያስጠላ ፈሳሽ በተቃዋሚዎቹ ላይ ሲለቀን የታየውና ይሄ ነው እንግዲህ ተቃውሞን ያቀጣጠለው። ስለዚህ በፎክስ ደግሞ ጣለ ምልልስ ውስጥ እኔ ንጉስ አይደለሁም ነገር ግን እኔን ንጉስ ብለው የሚጠሩኝ ይኖራሉ ብሎ ነው ያስተባበለው ማለት ነው። ግን ተቃውሞ በከፍተኛ ሁኔታ ነው የተቀጣጠለው። ምናልባትም መንግስቱ ሊገለበጥ ይችላል ተብሎ ተሰግቷል ማለት ነው እና ግን ይህንን ደግሞ ተቃውሞ ለማረጋጋትና የህዝቡን መጠን ለመቀነስ በጣም ረጅም የሆነ ርቀት እንደሄደ ነው እየተነገረ ያለው ማለት ነው። በተለይ ኦክቶበር ላይ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ራሱን እንደ ንጉስ መጥራቱ በጣም በሰፊው ነው ተቃውሞ ያስነሳበት ይ መግለጫ ደግሞ ቀደም ባለው በፌብሪ 2025 በትሩስ ሶሻል ሚዲያ ላይ ሎንግ ላይፍ ደ ኪንግ ብሎ መጀመሪያ ምልክት ሰጥቶ ነበር። አሁን ደግሞ ያንን ሊያጠናክር ነው። ስለዚህ አንድ ያቀደው ነገር አለ ነው እየተባለ ያለው። የትራምፕ ንጉስ ነኝ የሚል መግለጫው ታዲያ ዝም ብሎ ከተነገረው አነጋገር በላይ ጥልቅ ዓላማ እንዳለው በርካቶች እየተናገሩ ነው። ይህ ሚስጥርም በርካታ ገጽታዎች እንዳሉት እየተተነተነ ነው። እነዚህ የፖለቲካ ስትራቴጂ፣ የህዝብ ትኩረት፣ የተቃዋሚዎች ምላሽ ናቸው ማለት ነው። የፖለቲካ ስትራቴጂ ስንል የፖለቲካ ስትራቴጂና ሪቶሪክ የትራምፕ የንጉስነትን መግለጫ እንደ ሪቶሪካዊ መሳሪያ ይጠቀመዋል። ይህም የእርሱን ደጋፊዎች ወይ ደግሞ ደጋፊዎች እና ተቃዋሚዎች ለመጨመር እና ለመቀነስ፣ ለማነቃቃት ያለመ ይመስላል። ከላይ ሲታይ በተለይ በኦክቶበር 19 የተለቀቀው የአርቲፊሻል ኢንቴሊጀንስ ቪዲዮ ተቃዋሚዎችን የሰዎችን የተጸዳዱትን ነገር እሱን እነሱ ላይ እየደፋ እንዳለ ነው የሚያሳይ የነበረው ማለት ነው። ስለዚህ እነሱን ለመቋቋም እነሱን ለመመከት ምንም አይነት እርምጃ እንደሚወስድ ነው ያሳየው። ይህ ተግባር በአሜሪካ ውስጥ ያለውን የፖለቲካ ክፍፍል የበለጠ ለማጋለጥና የእርሱን መልእክት ደግሞ በተጠንቀቅ ሰዎች እንዲያዩት ለማድረግ ነው እየተባለ ነው። የአውቶክራሲ ፍንጮችን ስንመለከት ተቃዋሚዎች ይህንን መግለጫ እንደ አውቶክራሲያዊ አመራር ፍንጭ ይመለከቱታል። በአሜሪካ ታሪክ ውስጥ ከ1776 ጀምሮ ንጉሳዊ አገዛዝ መቃወም የተለመደ ነው። በእርግጥ ስለዚህ ትራምፕ የንጉስን ቦታ ይዞ ይህንን ነገር መጠቀሙ የህገ መንግስቱን መሰረታዊ መርሆች የሚቃረን ተብሎ ተወስዷል። ብዙ ጊዜ ደግሞ ንጉሶች በጣም ጨፍላቂ እንደሆኑ ይነገራል እና ደግሞ ንግስናን በተለይ አውሮፓውያን በጣም በከፍተኛ ሁኔታ እንደሚጠሉት እየተነገረ ነው። በተለይ በ2024 የፕሬዚዳንት ምርጫ ወቅት ትራምፕ የስልጣን አጠቃቀሙን እና የፌዴራል ኤጀንሲዎችን መቆጣጠር ላይ ያተኮረ እርምጃዎቹን መውሰዱ ተቃዋሚዎቹ እንደ አውቶክራሲ ይመለከቱታል። ለምሳሌ በፌብሩዋሪ 2025 የኮንግረስ ፕሮግራም ማቋረጡ እና የፌዴራል ተቋማትን መቆጣጠር ስልጣኑን ለማቆየት የሚያደርገው ነገር ነው እያሉት ነው ማለት ነው። እና ትራምፕ ንጉስ ነኝ የሚለውን መግለጫውን በትሮ ሶሻል ሚዲያ ላይ ከለቀቀ በኋላ ግን ከፍተኛ የሆነ ተቃውሞ ነው የገጠመው። ይህንን በመጠቀም የህዝብን ትኩረት ለመሳብ የፖለቲካ ንግግሮችን አንዳንድ ነገሮችን የተደበቁ ነገሮች ካሉ ለማውጣት ይህም በተለይ ደግሞ በኦክቶበር 18 የተቃውሞ የሰው ጎርፍ በመጣበት ጊዜ በጣም ተደናገጠ እንጂ ለራሱ በጣም ነገሮችን እያመቻቸ ነበረ እና ንጉስ ነኝ ብሎ የተናገረበት ምክንያቱም ያለምንም ነገር ተነስቶ አይደለም። በተጨማሪ ይሄ በፎክስ ኒውስ ቃለመጠይቅ ላይ እኔ ንጉስ አይደለውም ብሎ ደግሞ ማስተባበሉ መፍራቱን ያሳያል። ምክንያቱም የዚህን ያህል ተቃውሞ ይገጥመኛል ብሎ ስላ አላሰበ ማለት ነው። በፌብሩዋሪ 205 ሎንግ ላይፍ ብሎ ረጅም እድሜ ለንጉሱ ብሎ ካለ በኋላ ነው እንግዲህ አሁን ንጉሱ ሆኖ በተቃዋሚዎቹ ላይ ያንን ሁሉ ነገር ሲያደርግ የታየው በኤአይ ማለት ነው። ስለዚህ ግን ምላሹ እንደዚህ ይሆናል ብሎ አልጠበቀም ነበረ። ከዛ በጣም ደንግጧል። እንደውም መንግስቱ ሊነቀንቅ ይችላል ይሄ ሰልፍ ተብሎ ነበረ የተሰጋው ማለት ነው። አንዳንዶች ዝም ብሎ የራሱን መልእክት ለማራመድ ያለም ነው ብለውም ነገሩን ያንኳሰሱታሉ ይህ የሚያሳየው ትራምፕ ተቃውሞውን እሱን የሚቃወሙትን ምን ያህል እርምጃ ምን ያህል ርቀት ሄዶ እነሱ ለመጨፍለቅ እንደሚሄድ የተናገረበት የራሱ የፖለቲካ ምስልን ለመፍጠር ያሳየበት አካሄድ ነው። አንዳንድ ተቃዋሚዎች ይሄ መግለጫ ከውጭ ተጽዕኖች ጋር ግንኙነት እንዳለውም ይጠረጥራሉ። ለምሳሌ በኤክስ ላይ ያሉ አንዳንድ ተጠቃሚዎች ትራምፕ ከሩሲያ ወይ ደግሞ ከሌሎች አውቶክራሲያዊ መንግስት ጋር ተመሳሳይ የመልእክት ስልት እንደሚጠቀም ይናገራሉ። ይሄ ግን በማስረጃ የተረጋገጠ ግምት አይደለም። በተለይ በ2024ና 2025 የትራምፕ አስተዳደር ከውጭ መንግስታት ጋር ያለውን ግንኙነት፣ ለምሳሌ ከሩሲያ ጋር ከዩክሬን ጉዳይ ጋር ተቃዋሚዎቹ ይህንን እንደ አውቶክራሲ ምልክት እንዲመለከቱ ታደርጓቸዋል። ሆኖም ይህን የተደበቀ ሴራ ታዲያ መገለ ሊገለጡ አይቀርም እየተባለ ነው እየተወራ ያለው ትራምፕ ምን ለማድረግ እየሞከረ ነው ያሉ በርካቶች አሉ በዚህ መግለጫው የተቃውሞ ምላሽ በርካታ ህዝብ ደሞሆ ብሎ መውጣቱ ምንን ያመለክታል የንጉሱ መረጃ ማለት እኔ ንጉስ ነኝ ማለት ወይ ደሞ ሎንግ ላይ ፎር ኪንግ ማለቱ የእርሱ ደጋፊዎችን ለመጨመር ጠንካራ የሆኑ የመሪ ምስሎችን ለመፍጠር ነው ያደረገው ዓለም እሱን እንደ ፕሬዚዳንት እንዳየው ብቻ አልፈለገም። በአጠቃላይ እኔ ንጉስ ነኝ ነው የሚለው። ንጉስ ነኝ ሲል ለአሜሪካ ብቻ እንዳልሆነ ነው በርካቶች እየተነተኑና መረጃ እያወጡ ያሉት ማለት ነው። እና ተቃውሞዎቹ በጣም ትልቅ የህዝብ ተሳትፎ የነበረበት ነው ማለት ነው። እና ለቀጣዩም እኔ እመረጣለሁ ወይም ብሎ አንዳንድ ሰነዶች ረቀው ነበርና ይህን ነገር ምናልባትም እስከ ወዲያኛው ድረስ የሚያጨልም ነገር ትራምፕ ተከስቶበታል እየተባለ ነው። ከዚህ በኋላ ቢወዳደር እንኳን ተስፋ አይኖረውም ትራምፕ እየተባለ ነው። ስለዚህ ይህ የትራምፕ ንጉስ ነኝ መግለጫና ተቃውሞ የተደበቁ ሚስጥሮች በፖለቲካ ስትራቴጂ፣ በአውቶክራሲ ፍንጮች እና በህዝብ ትኩረት ላይ ደግሞ የህዝብ ትኩረት እንደ መሳብ እያተኮረ ነው ተብሏል። ይህም ትራምፕ መግለጫውን በመጠቀም የራሱን የፖለቲካ ምስል ለማስፋትና እሱ የአሜሪካ ብቻ ሳይሆን ለመላው ዓለም ንጉስ ሊሆን እንደሚፈልግ የሚገልጡ ፍንጮች አሉ ማለት ነው። ቤተሰቦቻችን ግን ደግሞ እሱ በጠበቀው ሳይሆን ባልጠበቀው መልኩ ነው በጣም በርካቶች ይህንን ነገር የተቃወሙት ማለት ነው። ሌላው ለንደን ነው። ለንደን የተቃውሞ ሰልፍ ተካሂዷል። ይሄ የህዝብ ጎርፍ የታየበት ነው። በጣም ሰፊ የሆነ ተቃውሞ ነው። 2025 ኦክቶበር 18 በሎንደን በማርብል አርች ላይ ዳውኒንግ ስትሪት በሚሊዮን የሚቆጠሩ ሰዎች የተሳተፉበት ነው። ኖቶ ዲጂታል አይዲ የሚል ማለት ነው። ከፍተኛ የሆነ ተቃውሞ ነው የተደረገው። ይህ ተቃውሞ በብሪታንያ መንግሥት ላይ የሚደረግ የዲጂታል ማንነት ስርዓት እንዲህ በቀላሉ የሚታይ አይደለም። ተቃዋሚዎቹ እኛ የሰው ልጆች ነን፣ እኛ ግዑዛን አደለንም፣ ልትቆጣጠሩን አትችሉም የሚል ጽሑፎች ቀርበዋል። አርዌል ኤችቦን የ1984 መጽሐፍ እየጠቀሱ ራሱ እኛ ላይ በጭራሽ ይህን ነገር ልታደርጉ አትችሉም ሲባል ነበረ ማለት ነው። ምንድነው የዲጂታል አይዲ? እንግዲህ ያው የሰው ልጆችን ለመቆጣጠር የሚያደርጉት አካሄድ እንደሆነ ይታወቃል። ይሄ ኒው ወርነድ ኦርደር ወደሚባለው መሸጋገሪያ አንደኛው መንገዳቸው ነው ማለት ነው። ስለዚህ ይሄ ከፍተኛ የሆነ የተደበቀ ሚስጥር ህዝብን ለመቆጣጠርም፣ የአውሬውን ስርዓት ለማስጀመር የሄዱበት ርቀት ስለሆነ ለንደን እንግዲህ በሰው ጎርፍ ተጥለቅልቃ ነበረ ማለት ነው። ይህ ተቃውሞ በኦክቶበር ዳውን ስትሪት ለመጀመር ነው መጀመሪያ ቀድመ ዝግጅት የተደረገው። ከዛ ቀን በ ስምንተኛው ቀን በጣም ትልቅ የሆነ መጠን ያለው ሰው ወጥቶ የተቃውሞ ሰልፍ አድርጓል ማለት ነው። ዲጂታል አይዲ እንግዲህ ዲጂታል አይዲ እንደሚታወቀው እያንዳንዷን የምናደርጋትን ነገር ፕራይቬሲያችንን ሳይቀር የሚያውቁበትና ህዝብን በዚህ ልጓም ሸብበው እንደፈለጉ የሚዘውሩበትና ወደ ኒው ወርልድ ኦርደር የሚመራቸው ትልቁ መንገድ ነው ማለት ነው። ዲጂታል አይዲ ከእቅዳቸው አንዱ ነው። ዲጂታል አይዲ 2005 በኦክቶበር በለንደን የተካሄደው ይህ ኖቱ ዲጂታል አይድ ተቃውሞ በዲጂታል ማንነት ስርዓት ላይ ያተኮረ ሲሆን በሺዎች የሚቆጠሩ ሰዎች ናቸው ከማርብል አርች እስከ ዋይት ሆል በመጮህ ተቃውሟቸውን የገለጹት። ይህ ተቃውሞ በብሪታንያ መንግስት የቀረበውን የዲጂታል ማንነት ፕሮግራም በመቃወም የተነሳው ማለት ነው። ይህ ስርዓት የግለሰቦችን መረጃ አድራሻ፣ የገንዘብ ታሪክ፣ የጤና መረጃ፣ የጉዞ ዝርዝር በአንድ ዲጂታል መድረክ ላይ ለመዋሃድ የታቀደ ነው ማለት ነው። እንግዲህ ምንም አይነት ፕራይቬሲ አይኖረንም ማለት ነው። እግዚአብሔር አምላክ እንኳን ነጻነትን ሰጥቷል ለሰው ልጆች እና እነዚህ ሰዎች ግን ያንን ነጻነት ለመንፈግ ነው በዚህ ነገር ልክ እንደ ፈረስ እንደ ልጓም ከኋላ ይዘውን እኛን ለመዘወር የሚፈልጉት። የዲጂታል አይዲ ጉዳቶችን ስንመለከት የዲጂታል ማንነት ስርዓት በርካታ ጥቅሞች አሉት ብለው ነው እነሱ እየተናገሩ ያሉት። ለምሳሌ ቀላል አገልግሎት መዳረሻ፣ የወረቀት ስራን መቀነስ። በነገራችን ላይ የወረቀት ስራ መቀነስ የአውሬው አንዱ መንገድ ነው። ተቃዋሚዎችም ይህንን ነው እየተቃወሙ ያሉ ተቃዋሚ ሆነው የወጡት ማለት ነው። ዲጂታል አይዲ እያንዳንዱ መረጃ አንድ በአንድ የተማከለ ዳታቤዝ ውስጥ የሚያካትት ነው። ይህ መረጃ ደግሞ በመንግስት በግል ኩባንያ ወይ ደግሞ በሀከሮች ሊጣስ ይችላል። ለምሳሌ በ2023 የእንግሊዝ የጤና አገልግሎት ኤንኤችኤስ ዳታቤዝ መጣስ ከ10 ሚሊዮን በላይ የህክምና መረጃዎች ተዘርፈው ወጥተዋል ማለት ነው። ስለዚህ ተቃዋሚዎች ይህን ስርዓት የግለሰቦችን እንቅስቃሴ፣ ጉዟችንን፣ ግብይታችንን፣ ማህበራዊ ኑሯችንን በቅስፈት መከታተል ስለምትፈልጉ ነውና ይህንን ደግሞ እናንተ በምትሉ መንገድ ነው ምን ይላል እንጂ እኛ ራስ በራሳችን ነፃ መብታችንን ልትነፍጉን ነው። አንድ ሰው የፈለገውን ማምለክ፣ አንድ ሰው የፈለገው ቦታ መሄድ፣ አንድ ሰው ከፈለገው ሰው ጋር ግንኙነት ማድረግ፣ አንድ ሰው የፈለገውን ነገር ማድረግ ነፃነቱን፣ ይህ ግላዊ ነፃነቱን መንፈግ ነው። ስለዚህ ነው እየተቃወሙ ያሉት ዲጂታል አይዲ ከሴንትራል ባንክ ዲጂታል ምንዛሬዎች ሲቢዲሲኤስ ሲሉታል እነሱ። ከዚህ ጋር ተያይዞ ገንዘብ አጠቃቀምን ለምሳሌ መገደብ ይችላል። አንድ ሰውን ቤት መግዛት ቢችል ሊከለክል ይችላሉ ማለት ነው። ምንም ነገር ማድረግ ከትንሽ እስከትልቅ ነገር ሊከለክሉን ይችላሉ። ለምሳሌ በቻይና እና የዲጂታል ዩዋን ስርዓት የሰዎች ግብይት በሶሻል ክሬዲት ስኮር መሰረት ይቆጣጠረዋል ማለት ነው። ተቃዋሚዎች በብሪታኒያ ተመሳሳይ ስራ ሊተገበር እንደሚችል ከፍተኛ የሆነ ስጋትን ነው ያሳዩት። ለምሳሌ በኮቪድ-19 ወቅት የተጠቀሙት የቫክሲን ፓስፖርቶች እንደ ምሳሌ ተጠቅሰዋል። አሁን ቫክሲን ካልተከተባቸው መንቀሳቀስ አትችሉም፣ እንደዚህ ቦታ አትሄዱም። በቃ እነሱ የሚፈልጉትን ነገር ልክ እንዳሻንጉሊት መጫወቻ ነው የሚያደርጉን ማለት ነው። ይሄ ደግሞ መላው አለምን የሚያሰጋ እንጂ ለንደን ላይ ብቻ አይደለም። ለንደን ላይ አሁን ታየ ምልክቱ እንጂ መላው ዓለም ነው ይሄንን ነገር እንድንጠቀምበት የሚደረገው ማለት ነው። እና በቃ ምንም ማድረግ አንችልም። ሂዱ ሲሉን መሄድ ነው፣ ኑ ሲሉን መምጣት ነው፣ ተኙ ሲሉን መተኛት ነው፣ ተነሱ ሲሉን መነሳት ነው ማለት ነው። በእነሱ ነው ቁጥጥራችን፣ ገንዘባችን ሁሉን ነገር እነሱ ናቸው የሚቆጣጠሩት ማለት ነው። እና የወርልድ ኦርደር እና አንድ መንግስት አንድ ሃይማኖት ወደሚባለው ሲስተም የሚያስገባ ቁልፍ እንቅስቃሴ ነው ይሄ ማለት ነው። እና እነዚህ ታዲያ ሰልፍ የሚወጡት ሰዎች እኛ መብታችንን ጉዞአችንን የስራ መዳረሻችንን በመንግስት ፈቃድ ላይ እንዲ እንዲህ ሆልድ ታደርጉ ነው ብለው ነው ሲቃወሙ የነበሩት። ዳታቤዝ ደግሞ በእነሱ ከሆነ ሳይበር ጥቃት በጣም ተጋላጭ ነው የሚሆነው። 2024 በአውሮፓ ውስጥ የዲጂታል አይዲ ሙከራዎች ላይ የተፈጸሙ ጥቃቶች ከአምስት ሚሊዮን በላይ መረጃዎችን እንደተዘረፉ ነው ዳታው የሚያሳየኝ። የመንግስት ወይም ደግሞ የግል ኩባንያ መረጃ ላኳ መጠቀም፣ የማህበራዊ ሚዲያን መቆጣጠር፣ የፖለቲካ ተቃውሞውን መግታት ሊከሰት ይችላል፣ በዲጂታል አይዲ ምክንያትና ዲጂታል አይዲ ያለፈቃድ የመንግስት አገልግሎቶችን ለምሳሌ እንደ ጤና፣ ትምህርት፣ ባንክ መዳረሻዎችን ሊገ ሊገድብብን ይችላል። 2025 በአውሮፓ ዩኒየን ውስጥ የኤልዳስ 2.0 ይህንን ህግ ስርዓት ለመተግበር ተዘጋጅተዋል። ተቃዋሚዎችም ይህንን መብቶች ወደ ፈቃደኝነት እንደሚቀየር ይሰጋሉ። መብታችንን በፈቃደኝነት እንደ መስጠት ነው ለነሱ። አሁን ይሄ ማለት ነው ህዝቡ የተቆጣው ለዛ ነው ና ህዝቡ የግል መረጃው በመንግስቱ ወይ ደግሞ በግል ኩባንያዎች አላግባብ ሊጠቀሙበት እንደሚችሉ ከፍተኛ የሆነ ስጋት አላቸው። በ2024 በእንግሊዝ የተካሄደው ዲጂታል አይዲ ፓይለት ፕሮግራም ተጠቃሚዎች መረጃ ይህም ራሱ ተመዝብሯል። ህዝቡ ዲጂታል አይዲ ያለመቀበል መሰረታዊ አገልግሎቶችን ለምሳሌ ባንክ፣ ጤና፣ ትምህርት እነዚህ መዳረሻዎቻቸው ሊጣሱ እንደሚችሉ ሰግተዋል ማለት ነው። እና ይሄ ከፍተኛ የሆነ ተቃውሞ የመጣው የአዲሱ ዓለም ስርዓት ጋር ያለው ግንኙነት ነው። ሌላው ያው ይሄ ማለት የአዲሱ ዓለም ስርዓት ጋር ቁልፍ ህዝብን በአንድ በጅምላ የሚቆጣጠሩበት ስለሆነ ተቃዋሚዎች ዲጂታል አይዲን ከአዲሱ የዓለም ስርዓት የሚወርልድ ኦርደር ጋር አገናኝተውታል። ይህም በዓለም አቀፍ ደረጃ የተማከለ ቁጥጥር ለመፍጠር ያለም ነው ተብሎ እየተገለጸ ነው። የዓለም ኢኮኖሚ ፎረምም ደብሊው ኢኤፍ እና የተባበሩት መንግስታት ዩኤን ዲጂታል ማንነትን በዓለም አቀፍ ደረጃ ለማስተዋወቅ ዘመቻ ሲያደርጉ ቆይተዋል። ለምሳሌ የደብሊው ኢኤፍ በ2023 የተጠናቀቀው ዲጂታል አይዴንቲቲ ፍሬምወርክ በአፍሪካ፣ እስያ፣ አውሮፓ ውስጥ ሙከራ ተደርጓል ማለት ነው በአውሮፓ ዩኒየንም በ2025 መጨረሻ ላይም በ27 ሀገ ዲጂታል አይዲ ለመተግበር ያቀደ ሲሆን ይሄ በተቃዋሚዎች እንደ ዓለም አቀፍ ቁጥጥር ተደርጎ ተነስቷል። እዛ የተቃውሞ ሰልፍ ላይ ማለት ነው። ስለዚህ ተቃዋሚዎች ዲጂታል አይዲ ከሶሻል ክሬዲት ስራ ጋር ተያይዞ የሰዎችን ባህሪ መቆጣጠር እንደሚቻልም ስጋት አለ። በቻይና የሚተገበረው የሶሻል ክሬዲት ስርዓትም የሰዎችን የፋይናንስ የማህበራዊና የፖለቲካ እንቅስቃሴዎችን በመከታተል ህይወታቸው እንደተገደበ ነው መረጃ የሚያሳየው። በለንደን የተነሳው ተቃውሞም ይህንን እንደ አዲሱ አለም ስርዓት መጀመሪያ ነው እየገለጹ የነበሩት ማለት ነው። ሁላችንም እዚህ ቅርቃር ውስጥ እንደምንገባ እሙን ነው፣ እግዚአብሔር ካረዳን በስተቀረ በእርግጥም የእግዚአብሔር ቃልም ሊፈጸም ግድ ነው። ስለዚህ የአውሬውን ስርዓት ለማስፈን ነው ይህንን ነገር እያደረጉ ያሉት። በጣም ከፍተኛ የሆነ ስጋት ውስጥ ነው ህዝቡ ያለው። አሁን በለንደን የታየው ነገር በመላው አለም እንደሚቀጥል እየተነገረ ነው ያለው ማለት ነው። በተለይ ደግሞ እስከ 2027 በፈረንጆቹ ድረስ ሁሉም አለም በነሱ ቁጥጥር ስር እንደሚሆን ነው የእነሱ እቅድ የሚያሳየው ማለት ነው። ሰቦቻችን ይህ ደግሞ ለማንኛውም የሰው ልጅ እጅግ በጣም ከባድ የሆነና በአውሬው ስርዓት ውስጥ ልንገባ እንደሆነ ነው የሚያሳየው። ከዚህ ነገር በነገራችን ላይ እነሱ ከገፉበትና እኛም ዝም ካልን በጸሎት ካልተጋን የዚህ ነገር ጠቃሚ መሆናችን አይቀርም ማለት ነው። እግዚአብሔር ካረዳም በስተቀር ምክንያቱም እኛ ተስፋችን እግዚአብሔር ነው። ተስፋ የምናደርገውም ደግሞ እስከ መጨረሻዋ ሰዓት ነው። እግዚአብሔርን ሚልን በአንበሳ ጉድጓድ ጣሉ በፊት ሳይሆን ከተጣለ በኋላ ነው እግዚአብሔር የደረሰው። ሰለስቱ ደቂ አንጠብቅም እሳት ውስጥ ከመጣላቸው በፊት አይደለም ከተጣሉ በኋላ እግዚአብሔር ደርሷል። እና ለእግዚአብሔር የሚረፍድ ቀን ስለሌለ እግዚአብሔርን ተስፋ አድርገን እንቀመጣለን። እንደ ሰው ግን እንደ ሰው ሀሳብ ግን እንዳለቀልን ነው የሚታየው ነገር ግን እኛ ተስፋችን እግዚአብሔር ስለሆነ ጨረሻችንን እግዚአብሔር ደግሞ እንዲሳምረው መጸለይ ያለብን ውድ ቤተሰቦቻችን። እናንተ ስለዚህ ጉዳይ ላይ የምንተሰማችሁ በዶናልድ ትራምፕ እኔ ንጉስ ነኝ የሚለው እንዲሁም ደግሞ በተለይ ደግሞ ስለዚህ አይዲ በጣም እንገብጋቢ የሆነው ጊዜያችንን የሚወጅ ረሰ ጉዳይ ሰማችሁ፣ ሀሳባችሁን በነፃነት በኮመንት መስጫው ላይ አጋሩን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።